የኔዎች ቪዲዮውን ማየት እንፈልጋለን። አዩ ቪዲዮውን ልቀው ለምትሉ ይበሙሉ ይሄው ቪዲዮው ልቀቂው ለምትሉ ቪዲዮውን ደጋግማጥ እኔ የተሻልኩ ስላንኩ ነው። ባልሽ እኔ ቀማሁሽ አይደለም። የእኔ እናት አንቺ ዝቅ ስላረግሽ ነው ዋጋሽን። የሚሄድ ሰው የመሄድ አመል ስላለበት ነው እንጂ ዋጋ ከፍ ዝቅ ስላለ አይደለም። ነውር ነው ደግሞ በአደባባይ የወጣችሁ ጀብድ እንደሰራ ለአገር ታሪክ እንደጻፈ ሰው ባልቀማሁኝ ምናምን

ይበቀእንዲሁ ሆ ሱ ቀእኔደስመስዳታ የናያ ምንም የምደብቀው ነገር ነገር አንቺ ላይ ኮሜዲያተሮች በጣም እያሳቃችሁ ነበር። ድራማው ብስጧን እንዴት እንደሚመለስ ሄዶ ነው። እኔ ሰው አመነኝ ያላመነኝ አይደለም። ግን ዋናው ነገር እና ትልቁ ፖይንት ምንድን ነው? አንዳንድ ጊዜ ሰዎች ምን አለ መሰላችሁ ልክ ጥፋቱን ወደኛ የሚያደርጉ ሰዎች አሉ እና ልክ እኔ እኔ እኔ ግፋሁትን እንዲመስለው ስለሚችል በአብዛኛው ሰው እኔ የግፋሁት ነው የሚመስለው። አይደ ነው እንደዛ አይደለም፣ ግን እውነታው እና እውነታው የተፈጠረውን ነገር ለእናንተ ማሳው ግዴት አለብኝ። ምክንያቱም እኔ የሚዲያ ሰው ነኝ፣ መናገር ግዴት አለ የምነግራቸውን ነገር ደግሞ ከኔ የምትማሩት ነገር ጥንካሬ ትማራላቸው የሆነ ህይወት የሆነ የተበላሸ ህይወት ምናምን ነገር ደስ የሚል ህይወት የተበላሸ ህይወት ለእናንተ አስተማሪ ነው ብያምናለሁ ማለት ነው። እንደ ራሴ ሰው መሆን አልፈልግም። ራሴን ከሰዎች ጋር አወዳድር በጣም ብዙ ቢያንስ ሰባት ዓመት ግን አንድም ቀን እንደዚህ ነው ብዬ ዛሬ እንደዚህ ልል የቻልኩት ባየሁት ነገር ተስፋ ስለቆረጥኩኝ እውነቱን ልናገር መጥቻለሁ። ያየሁት ነገር ካልጠበቅኩት በላይ ስለሆነ ያን ነገር እውነቱን ልነግራችሁ ነው የመጣሁት ማለት ነው። እውነቱም ደግሞ እኔ ይህን ያክል ዓመት ስኖር ድራማ በሰራሁኝ በደንብ ድራማ ሰራ ነበር። ግን እኔ በተዳቤ ላይ እንደዚህ አይነት ድራማ ነገር ሰርቻ አላቅም። አልሰራም ነው ብዙ ታክሼ ነገሮችን ወደዚህ የሚያመጣኋቸው ብዙ ታክሼ ነው ብዙ አሳለፌ ጠንካራ ነው ያስባሉ። የኔ ጥንካሬ ለእናንተ ላይ አስተምራችሁ ነው የሚገባው ምንድነው? ነው የተፈጠረውን ነገር እውነታውን ነገር ስለደረስኩበት ስላወቅኩት ይሄ ነገር የመጨረሻ ተስፋ ስለቆረጥኩ ነው እንጂ የመጣሁበትን ራሱ መንገድ ስነግራችሁ ቀለል አድርጌ ነው ነገሩን የነገርኳችሁ። ልክ እኔ ገፍቼው እንደመጣው ምናምን አድርጌ ነበር እየነገርኳችሁ። ከአሁን ቀደም ግን ደግሞ እሱ ነበር የጀመረው። የጀመረው ምንድን ነው ያኔ ውጭ ብሎኝ ነበር የሆነ ምኑ ሰርቪስ ውስጥ ኚ ቪዲዮ አይታችሁ አንሰርቻለሁ ምናምን ብዙ ጸብ ደርሰን ማለት ነው። ልክ ኔ ሚዲያ ላይ ስመጣ እንደምታዩት የአስር ደቂቃ የሀላይ ከቪዲዮ ስቄ ብቻዎችን መቀውን ያንን ነው እናንተ የምታዩት ማለት ነው። ግን በብዙ ቻችሁ የምትከታተሉ የምርጥ እህቶች አላችሁ እና ሰውነት ይናገር ነበር። ማፌ ባይወራም ሰውነት ይናገር ነበር። እና ከምንም ከማንም በላይ የቤት እረፍት ነው የሚያስፈልገው ለሰው ልጅ። የቤት እረፍት በብዙ ነገር ያስፈልጋል ማለት ነው። እናንተ ምቾት፣ ምግብ ወይም ደግሞ ምግብ፣ እንዲሁም የተለያየ ነገር ሊመቻችሁ ይችላል። ለሰው ልጅ ግን የአእምሮ እረፍት ካለለው፣ ሁልጊዜም እረፍት የለም፣ ሁልጊዜም ሰላም የለም ነበረ እና ምንላችሁ ፈልጌ ነው ከኔ ህይወት ልትማሩ ይገባል። እስከ ዛሬ ድረስ እኔ ምንም ነገር ያልተነፈስኩት ተስፋ ስላልቆረጥኩ ነው። ከዛሬ ነገ ይስተካከላል እና ህይወታችንን እንመራለን በሚል ነበር። እስከ ዛሬ ድረስ ሁሉንም ነገር ምትሆኑ ማለት ነው እና በአንድ ሰው መገባት በአንድ ሰው በማሰብ አልሆነ። ስለዚህ እውነታው መዋካል ትምህርት ማለት ነው እና አልሐምዱሊላህ የሰው ልጅ ህይወት አንደኛ ጊዜ ታስተምርቶች እና ምንላችሁ ፈልጌ ነው፣ እንየውን እንየውን ልቀኝና እንየውን ምንላችሁ ሰው ሰላችሁና ምን ያክል እርግጠኛ ናችሁ ለማየት አይታችሁስ ምን አስተያየት ልሰጡኝ ነው? እሺ ይለከካላችሁ፣ ይለከክ እለቅላችኋለሁ። ግን ምን አይነት አስተያየት ልሰጡኝ ነው? ምንድንስ ለእኔ ትልቅ የሚገድፈኝ ነገር ምን ልሰጡኝ ነው? አይታችሁ ያኔ እናንተ አመናችሁ ያላመናችሁኝ አይደለም። እየነገርኳቸው ያለሁት ስለ ትዳር መፍረስ ነው። እየነገርኳቸው ያለሁት እስከዛሬ ህይወቴንም ግማሽ እድሜን እኔ እኔ እና እሱ ስንገናኝ አስራ አራት አመት ልጅ ነው ብያቸዋለሁ አስራ አራት አመት ሰላሳ ሁለት አመት ነው። እኛ ከግማሽ እድሜ በላይ አብረን ኖረና ማለት ነው። ስለዚህ ከግማሽ እድሜ በላይ አብረን ኖረናል እና እኔ ይህን ያክል ይህን ያክል አብረን የምትኛው ክዜ በሁለት ደቂቃ በአምስት ደቂቃ ቪዲዮ ልለቅላችሁ እችላለሁ። ግን የእናንተ አስተሳሰብ እና የእናንተ አስተያየት ምን አይነት አስተሳሰብ ሰጡኝ ነው ምን አይነት ይህን ቪዲዮ አይታችሁ ከፈራችሁ ለምንጠቅ ነው ወይስም ተሰጥ ያላችሁ እኔ ያየሁትን ምን አይነት አስተያየት ቪዲዮ ነገር ነገር ነገር ታውታላችሁ ማለት ነው። ማየት እናንተ ፍላጎቱ ካላችሁ ችግር የለብኝ ማለት ነው። ከዚያ ወዲህ ግን ይብላችሁ፣ እኔ ብለቀው ችግር የለብኝም። ግን ደግሞ በዙሪያው ብዙ ሰው አለ። እኔ እናሱ ተዋልደን እኔ እናሱ ስለተዋልደን እኔ አስቤለት ነው። አንድና አንድ የምንፈልገው ነገር እሱ ከሱ ጋር ስላለ ያን የምፈልገውን ነገር እስከማድረ ድረስም ሊሆን ይችላል። እኔ ቪዲዮ እጅ ከገባ በጣም ደስተኛ ነኝ። ምክንያቱም አምናለሁ። እስከ ዛሬ ድረስ በሰው ወሬ አላምንም ነበር። የፈለገ እናቴ ብትነግረኝ ስለ እሱ መጨረሻ አላምንም ነበር። በጣም አምነው ነበረ ማለት ነው። እምነቱን አፍርሷል። ያንም ለእኔ ለራሴ ለማየት ያንቀጠቀጠኝ ሰውነቴን ደስ እስከምንሆን ድረስ ያየሁትን እኔ ይውካላችሁ ከእናንተ የምደብቀው ነገር የለም። ከዚህ በኋላ ህይወት ይግልጽ። ምንም የምደብቀው በስተጀርባ ምንም ነገር የለም። እስከ ዛሬ ብዙ ደብቅ ያለው ብዙ ሸፋፍኛለሁ፣ ብዙ አልቅሻለሁ። ከዚህ በኋላ ግን ያለቀስኩት የተገዝኩት ሁሉም ነገር እንትን ይስተካከላል ህይወት ይሆናል ብዬ ነው። ግን አሁን ህይወትም እንደማይሆን ሁሉም ነገር ስላከተመለትና ሁሉም ነገር ስላበቃለት ቪዲዮ ምለቀ ምንም ነው ምንም ነው። ከዚያ ወዲህ ግን የሚስተካከል ነገር ስላለው ያንን ብዬ ነው። እናንተ አመናችሁኝ ያላመናችሁኝ ችግር የለም። ስለዚህ ይህን መስላ ጓደኞች፣ የእናንተ ቪዲዮ ማየት ይህን ያክል አስፈላጊ አስፈላጊ ከሆነ እልክላችኋለሁ። አስፈላጊ ነው ብላችሁ ካስባችሁ ማለት ነው። ይለቀቅ የምትሉ ሰዎች አሳውቁ፣ የሆኑት ይለቀቅ። እኔ ምን ያክል እርግጥ ሆናችሁ ያንን እሳይታችሁ ምን አይነት ለእኔ ምን ማለት የተለየ ነገር ምን ምን አለው እና ይሄን ለማየት ምን አጓጓችሁ? ይሄን እኔ እየነገርኳችሁ ነው ያለው። ስለዚህ እንየው ካላችሁ ደግሞ ያው በኮሜንት ሰው እንየው የምትሉት ከበዛችሁ አላምሳለ እንየው ካላችሁ ይለቀቃል። እኔ ከእናንተ ፈቃድ እና ከእናንተ ቃል አሉት ተቃላችሁ እና የቀረ ነገር አለ ይሄ ደግሞ ከዛሬ ቀጥሎ እጅ ላይ ይቀምጣል የቀረበት ማለት ከዛሬ ከዛሬ ስንት አመት በፊት መሰላችሁ? የቀለበት የተደረገልኝ ሁለት ሺህ አንድ ላይ ነው የቀለበት የተደረገው። የፈለገ ኮሎሮክስ ላይ ሲያቀጥለኝ ውላን እንጂ ሲቀጥለኝ ያድራን እንጂ ፈለገ እና ልክ በ18 በ17 አመቱ የት ነው የሚገኙ? ልክ በ17 አመቱ ከዚህ በኋላ ለእኔ ያስፈልገኛል ስለማያስፈልገኝ በቃ ከዚህ በኋላ ስለ ሁሉ ነገር አልሐምዱሊላ። ፍቅርን አትግፉት እንጂ ግፍቶ ሲመጣ ደስ ነው የሚላቸው። ነገራችን ላይ ምንም ስብራት ነገር የለኝ። ደስ ቪዲዮ ይለቀቅ ምትሉ በኮሜንት ተሰቡ፣ እኔም ለምትሉ በኮሜንት ተሰቡ። እወዳችኋለሁ። ዳግም እስከምንገናኝ ድረስ ሰላም አለይኩም ወረህመቱላሂ ወበረካቱ።